ጋር ክፉ ነገር ከሰራ ከዋሸው ፈጠረ ይተሳሰበኛል ነው የሚለው፣ አይደል? እኔ ከዋሸሽ እያልኩሽ አይደለም። አሁን አረባ ያለችው ነገር ምንድን ነው የሚለውን ንገረሽ። እኔ ዘይቱና ምንድን ነው ግኝቷ ከአንቺ ጋር ከ ያላቸው ስላት፣ ዘይቱና ከእኔ ጋር የምትሰራው እኔ አማርኛ ስለማልችል ኢትዮጵያው ካለው ደላላ ጋር ምትረግምልኝ የምትናገረው እሷ ናት አለች። አይ እዚህ ጋር እኔ እዚህ ጋ ይዋሻው አይደለም እሷ ዘይቱና ዘይቱና አንቺ ጋ ረጅም ጊዜ ሰርታለች አልኳት። አዎ ይኸውልሽ ረጅም ጊዜ ሰርታለች አልኳት አዎ እኔ ጋር ሰርታለች ዘይቱን አታግዝሻለች አዎ ታግዘኛለች ምንድን ነው መታግዝ ስላት እሷ ኢትዮጵያ ያለው ደላላ አማርኛ ብቻ ስለማያዋራ አረብኛ አይችልም ከደላላው ጋር የሚናገረውን ነገር የምትወረግምልኝ እሷ ናት ብሏል። አባባሏም ዝተረታ አባባሏም እንደሆና ስካዚ ምናለእ አረብኛ ይኸውልሽ፣ አረብኛ ያደግኩበት ቋንቋ ነው አረብኛ መቶ ፐርሰንት ማንበብ መጽሐፍ በደንብ እችላለሁ። እንደዛ ነው ያለችው። ስለዚህ አንቺ ዘይቱና ቆይ፣ አይ ይኸውልሽ፣ ዘይቱና አንቺ ደላላውን ታውቂዋለሽ ታውቂዋለሽ። እሷ እኮ ተናገረች። እኔና ዘይቱና ያለን ግንኙነት እሷ አዲስ አበባ ያለው ደላላ ሰራተኞቹ የሚልክልኝ ሰውዬ አማርኛ ብቻ ስለማያወራ እሷ ለእኔ ከእኔ ጋር የምትሰራው ትረግምልኛለች። እኔ ያልኳትን ለደላላው ትነግራለች። እንዲህ ነው ያለችኝ። መቶ ፐርሰንት እርግጠኛ ነኝ። እኔ እሷ ፊት ይኸውልሽ ዘይቱና፣ እሷ ፊት እኔ ልጠይቅሽ አልፈለግኩም። የሀገር ልጆች ነን ይኸውልሽ፣ የሀገር ልጆች ነን። የሀገር ልጆች ነን እሷ ፊት አረቧ ፊት ስንከራከር ስንከራከር፣ አረቧ ፊት ጥሩ አይመጣም። ለዚህ ነው እሷን አስወጥቻት ከአንቺ ጋር ያወራሁት። ያለችውም ደግሞ እንደዛ አደለም። እየሰማሁ ነው። እንደዛ አደለም ያለችው። እንደዛ አደለም ያለችው። ስማ የሚሉ ውጪ ልጆች አረብኛ ሲለማ አይችሉም ለእኔ እሷ እኛ ጋር ቆይታ ስለሄደች ለእኔ የመጡትን አለች። ኧረ ተይ፣ ኧረ ተይ፣ ተይ፣ ተይ፣ ቆይ ንገርሽ። ቆይ አንድ ያልሽ፣ ሁለተኛ ደግሞ እኔ ምን አልኳት? ኦኬ አንቺ ዛሬ ከኢትዮጵያ ካለው ደላላው ጋር አውርተሻል ወይ? ያለውን ችግር አስረዳሽው ስላት፣ እንዴ እኔ እንዴት ነው እሱን ለደላላው እኔም ኢትዮጵያ የማስረዳው አማርኛ እኮ አልችልም። ስለዚህ እኔ ከእሱ ጋር ማውራውን ሁሉ ለዘይቱና ነግራ ዘይቱና ዘይቱን ለሱ ተነግረዋለች፣ አለች። እኔ አንቺ ኢትዮጵያ ላለው ደላላ ነገርሽ ወይ? ያለውን ችግር አስረዳሽው? ለምንድን ነው ለልጅቷ ቤተሰቦቿ ስልክ ሲደውሉ ማያነሳላቸው? ለምንድን ነው ያለውን ነገር ከአንቺ ጋር ኮንታክት እያደረገ ማይነግራት ስልክ እኔ ከእሱ ጋር ማውራውን ሁሉ ዘይቱና እኔ የሚፈልገውን ለዘይቱና ነግራታለሁ። ዘይቱና ደግሞ ለእሱ አግባባሪ ትተረጉማለች አለችኝ። ይህን አሁን ሆን ዘይቱና ዘይቱና ዘይቱና፣ እኛ የምንፈልገው ልጅቷ በሰላም እንድትወጣ ነው። ደላላውን ተወው። ይኸውልሽ አረብ ምን አለችኝ? ደላላውን ተወው፣ እሱን እንጀራውን እንትን እንዳይበላሽበት የሚነጋገረው ነገር ለመሰለች እሱ እንደዚያ ብሏታል። ደላላው በደንብ እኔን ይከታተላል፣ እኔን ያቀኛል። ትናንትናም ደውዬለታለሁ ስልክ አያነሳም። ያቃል ቀላል እኮ ነው ዘይቱና፣ ዘይቱና እኔ የልጅቷ ቪዲዮ አለኝ፣ አፍንጫ ሲደማ ቪዲዮ አለኝ። ቪዲዮ ቆይ ቆይ፣ አዳምጪኝ አዳምጪኝ፣ ለመሰለኝ ዘይቱና፣ ይሆንሽ አዳምጪኝ። ለሁለት ዘፈን መስፈን እንችላለን፣ ማውራት ግን አንድ ነው። አንቺ ስታሆን እኔ ማዳመጥ አለብኝ። ስለዚህ እንደማመጥ ልጅቷ ጋር ማስ ልጅቷ ጋር ማስረጃ አለ። አፍንጫዋ ላይ ደም አለ ተመትቻለሁ ብላ ቪዲዮ ሰርታ፣ ሌሎች እዛ አካባቢ ያሉ ልጆች ቀርጸው እኔ ጋር ልከውልኛል። ይሄን ቪዲዮ ይዞ በቀጥታ ኢትዮጵያ ላይ የሰራተኞች ማህበር ሄዶ ቪዲዮውን፣ የደላላውን ስም፣ የደላላውን ቁጥር ብቻ መስጠት ነው የልጅቷን ስም፣ የተወለደችበት፣ የት ቤት እንደምትሰራ መቼ እንደሄደች ባንድ ያወጡታል። ለዛ ደላላ ግን ችግር ይፈጠርበታል፣ ይጠሩታል የእሱም አጀንሲ ሊዘጋው ይችላል። አደጋ ላይ ነው የሚወድቀው። እኔ እንድነግርሽ እኔ እንድነግርሽ ነው መረጃ አለን። የኢትዮጵያ የሰራተች ማህበር ደግሞ ዜጋውን መጠበቅ፣ የዜጋውን መብት ማስከበር ግዴታው ነው። መረጃ ካለ ልጅቷ ሶስት ወር አልሞላት ሶስት ወር ዛሬ ነው የሞላት። ሶስት ወር ዛሬ ነው የሞላት። ስለዚህ እስከ ሶስት ወር ድረስ የኢትዮጵያ አጀንሲ ያን ሁለት ሺህ ዶላር መክፈል ያለበት እሷ ነው። ሶስት መቶ ሶስት መቶ ሺህ ብር ነው በኢትዮጵያ። ሶስት መቶ ሺህ ብር በኢትዮጵያ በጣም ብዙ ብር ነው። ኬት አምጥቶ ነው ቤተሰቦቿ የሚቀብሉላት? አንቺ ስታስቢው መቼም ጭ ልጅ ሀገረች ልጅ ናት። አንድ ቋንቋ ነው የምታወሩት። የአንቺን እምነት ነው የአንቺን እምነት ነው የምትከተለው። እንግዲህ በብዙ ነገር ትገኛኛላችሁ። ግን እኔ ስለተረበኩን አሁን አይ እኔ እየተቆጣሁ አይደለም አንቺ ለምን ለምን ለምን ዋሸሽ ነው የምልሽ። ለምን ዋሸሽ ነው፣ በቃ እኔ ይሄ ነው ግልጽ። እኔ እኮ እኔ እኮ አንቺን እኮ ልጎዳሽ አይደለም እዚህ ጋር ማወራሽ። እኔ እኮ አንቺን ለምን ዋሸሽ ነው የምልሽ፣ በቃ ይሄ ነው። እኔ ትንሽ ቅር ያለው የዋልኩበትን እነሱ ጋር እንደሰራው ለምን እነሱ ሲቸግሩ እሺ፣ ቆይ። እሺ፣ ቆይ። ሌላ ሰዎች እንደው እኔ ጋር እንግዲህ ያው ትንሽ ላስረዳሽ ሞከርኩኝ። ሳንቾ አላችሁ፣ ከኔ ጋር ቆያለ። ሳንቾ እናንተ ምንድን ነው የተረዳችሁት? ሴትዮዋ እንግዲህ ያለችውን እዚህ ጋ ሰምታችኋል። ምንድን ነው የተረዳችሁት? ሙቪ አሁን ቀኔም አጭበርብረው አሉ። እነዚህ ሰዎች አሁን ያለውን ጉዳይ ዛሬም የክሱ ጉዳይ አናግረዋሉ። ነገ ደግሞ የሌለው ያው ኪሱ ይገባል። እኛን እንጨርሳለን ምናምን አዲስ አበባ እጃ ያለው ብሎ ሳሚ ነው የሸወደው። ዛሬ ማለት ነው እኔ አዲስ አበባ ነኝ እያስተካከልኩ ነኝ ምናምን ብሎ ነው የሸወደው ማለት ነው። አሁን ደግሞ የሚያስፈልገን ነገር ይነግራልን ያለውን ነገር በቃ ኦረዲ ነገ ክስ ይገባል። ነገ ነው የሚገባው ኪስ በቃ ምንም ከነሱ የምንጠብቀው ነገር ምንም የለም። እኛን ያለውን ነገር እናወራለን፣ ይከሳሉ። ችግር የለም። እዛ ጋን ወደ ዛ ባለሙያም ያው ባለሙያም ያው ቤተሰብ ስላለ እዛ ውስጥም ችግር የለም። ያለው ነገር እናስተካክል አለን። ችግር የለም። እኛ እኔ አሁን ሴትዮ ያለችው ዛሬ ከኤምባሲ ደውሎ ነበረ። ከኤምባሲ ስልክ ደውሎ ሰራተኛ ከኤምባሲ ደወለችልኝ። የሴትዮዋን ቁጥር፣ የኤምባሲ ቁጥር ስጭ ይህኝ አልኳት። ስጭኝ ስላት የደወለችው በቢሮ ቁጥር ነው፣ በዜሮ ዜሮ ነው፣ እና ቁጥሯ አይታይም አለች። ኦኬ፣ እሺ፣ ምን አለችሽ? ያለችኝ ልጅቷ ነገ ሂደው ከሰውየው ቤት ያመጣታል። ሰውየው ሊልካት አልፈለገም። ስለዚህ እስከ ነገ ታገዝ ነው የምትለው የኤምባሲ ቃል ገብተዋል። ነገ ሂደው እንደሚያመጣት ገባ ማለት ነው። አሁን እኛም አሁን እዚህ በዚህ ነገር ላይ ደግሞ መቆየትም አያስፈልግም። ያለውን ጉዳይ ደግሞ ከኛ ነው የጠበቁት ማለት ነው። እነሱ መሆን ከኛ ጠብቁ አሉ። ስለዚህ ያለውን ነገር እሱ ነገ እንዲገባ እናደርጋለን። በቃ አሁን ነገ ይገባል። ጌታ ዚህ ነው ነገ ይገባል። ፊት እርግጠኛ ነኝ። አይ በቃ ዘይቱ ነው። እኔ እንግዲህ ይኸውልሽ እነዚህም አጎታቸው ነው፣ ቤተሰቦቿ ናቸው። እንግዲህ በዚህ ነገር ላይ እንዲያውቁ ነው። ለዘይቱ ነው ምትነግሯት። የምትፈልጉት ነገር አለ? ምን አልከኝ? ይሰማል? ድምፅ ከፍ አድርገው፣ ይሰማል።

ያለውን ጉዳይ ደግሞ እሷን እሷንም ደግሞ መጠየቅ ካለበት እስከ ቤቱ ላይ እንሄዳለን ማለት ነው። እሷ አላወቀችም፣ የትም የት ሰፈር የት እንደሆነ እና ዝምድናም ዘመድም የት እንዳለ እኛም መረጃ ሰርተናል። ችግር የለም። የእሷ ነገር ቀላል ነው። እስከ ቤቴ ድረስ ናት። ቤቴን እስከ ቤቴ ድረስ ፖሊስ ይዘናል። ይዛኔ እንነጋገራለን። በቃ ሞ በአንተ እንድታሳድበኝ አልፈልግም። ድምፅ አይሰማም። ቆይ ቆይ፣ ድምፅ አይሰማም እያሉ ነው። ቆይ አንዴ ድምፅ አይሰማም፣ አይሰማም። አሁን ይሰማል። የአንተ ይሰማል። ልጁን ኔትወርክ ይዘዋል። የእሱን ኔትወርክ ይዘዋል። የእኔ ነው የማይሰማው፣ የእሱ የእሱ ነው የማይሰማ። የአንተ ይሰማል። ኦኬ እሺ፣ ያው እንደሰማችሁት ነው። ይሰማል እያሉ ነው የሱ ነው ኦኬ፣ የሱ ነው እሺ። ሳንቸው የምትነግራት ነገር አለ፣ የምጠይቃት ጥያቄ አለ። ለዘይቱን ሳንቾ የምጠይቃት ጥያቄ አለ። ዘግተዋለች፣ በቃ እሷም ወጣች፣ ወጣች እሷም ዘግታ ወጣች። ያጀማ በነገራችን ላይ ዋሽተኛለች። እሺ ትሰማለ ሙቪ ትሰማለ? እኔ ኔትዎርክ ትንሽ አስቸግሮኝ ነው። ይቅርታ፣ ማብራት የሄደ ነው። እሺ፣ እሺ። እኔ እኮ ለዶክተር አብይ እንደ ላይቭ ስገባ ማብራት አይቆረጥ አይደለም እኔ ያለሁት ሳውዝ አፍሪካ ነው ብለው፣ ሙቪ ሳውዝ አፍሪካ ማብራት ይጠፋል እንዴ? ኧረ ይሄዳል። ማብራት እኮ እኔ እኛ ሀገር ብቻ መስሎኛል። ሌላ ሀገርም ይጠፋል እንዴ? ይጠፋል። እኔ ያለሁበት ሀገር እንግዲህ ሀያ አምስት አመት ስኖር ለአንድ ሰከንድ ማብራት ጠፍቶ ያቅ ለዛ ነው ለእኔ ትንሽ ትንሽ ትንሽ ግራ አይገባኝ። ለካ ሳውዝ አፍሪካም እንደዛ ነው? አዎ ይሄዳል። ያው ሳውዝ አፍሪካም ይሄዳል። አይ አሁን ይኸውላችሁ፣ እሺ፣ በነገራችን ላይ ዘይቱና ዘይቱና አስተርጓሚ ሆናት ለአረቧ ከደላላው ጋር መጥ አረቧ ደላላው አልዋሸችም ደላሏ ዘይቱና እና አንቺ ምንድን ነው ያላችሁ? ኮንታክት ስላ ዘይቱና እኔ ጋር ለአስር ዓመት ሰርታለች፣ ግን ከደላላው ጋር ከአማርኛ የምታስተረግምልኝ እሷናት ብላ ተናግራለች። ይህን ግን ሙሉ ለሙሉ ጋደች ካደች፣ አይታችኋል፣ ካደች ሳሆላላ አረብኛ እስኪ እኔ እኔ እንኳን አረብኛ አልችልም እንበልና እዚህ ጋር በሺህ የሚቆጠሩ የመዳም ቀሞች አስር አስራ አምስት ዓመት ሀያ ዓመት የሰሩ እዚህ ያሉ፣ በነገራችን ላይ ከእኔ የበለጠ አረብኛ የሚችሉ የመዳም ቀሞች አሉ። ከኔ በላይ የሚችሉ እስኪ እናንተ ፍረዱ። ብላለች አላለች? አረቦ ብላለች አለ። ለምንድነው